በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አይንት እግዚአብሔር አባቶቼ ካህናት ወንድሞቼ ዲያቆናት፣ ምእመናን ወምእመናት በሎል እግዚአብሔር ስም እንደምንቆያቸው አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ በዛሬው ዕለት ታህሳስ አንድ ቀን ታስበው የሚሉ ብዙ ቅዱሳን አባቶች ብዙ ቅዱሳን እናቶች አሉ። ከነሱ አንድ ሁለቱን ከኔና ከእናንተ ህይወት ጋር አጣክሰን እንወያያለን። ቀድሞ ለነቢያት ለሐዋርያት፣ ለሐዋርያን አቡ እውቀትን፣ ጥበብን፣ ማስተዋልን የሰጠ የገለጸ እግዚአብሔር ለእኛም ማስተዋሉን ያድለን። የምንነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው በአንደኛ ነገሥት ምዕራፍ 17 ቁጥር አምስት ላይ ባለ ኃይለ ቃል ይሆናል። ቃሉም እንዲህ ይላል እንደ እግዚአብሔርም ቃል አደረገ ይላል። እስኪ እንትገባው እንደ እግዚአብሔርም ቃል አደረገ። ይህንን ኃይለ ቃል የምናገኘው በአንደኛ ነገሥት ምዕራፍ 17 ቁጥር አምስት ላይ ነው። ይህንን ኃይለ ቃል መነሻ አድርገን ልንወያይ የወደድንበት ዋነኛ ምክንያት በዛሬው ቀን ነቢዩ ኤልያስ የተወለደበት ዕለት ነው። ማን ነቢዩ ኤልያስ የተወለደበት ዕለት ነው። እንዲሁም ደግሞ እውነተኛው ናቡቲ በግፍ የተገደለበት ዕለት ነው እና በእነዚህ በቅዱሳን በሁለቱ ቅዱሳን ህይወት ዙሪያ የእኔና የእናንተን ህይወት ዳሰን ትምህርታችንን እናጠቃልላለን። እግዚአብሔር አምላክ በድጋሜ ለሁላችንም ማስተዋልን ያድለን። እንደ እግዚአብሔርም ቃል አደረገ የትምህርቱ ዋና ዓላማ እኔና እናንተ በዚች ምድር ላይ ሳለን እንደማን ቃል መኖር አለብን የሚለውን ማሳወቅ ነው። ደግሞ በየትኛው ቃል ተመርተን ህይወታችንን ስንመራ መልካም እንደሚሆን ማሳየት ነው እና እስከ ፍጻሜው እግዚአብሔር አምላክ በረዴት አይለየን። ስለ ቅዱስን ኤልያስን ጀምረን የናቦቴንም እንዳስሳለን። እንግዲህ ነቢዩ ኤልያስ የተወለደበት እለት ነው። ዛሬ ታህሳስ አንድ ቀን ነቢዩ ኤልያስ የተወለደበት እለት ነው። ወደዚህ ዓለም የመጣበት እለት ነው ማለት ነው። አባቱ እያቤንዩ ይባላል። እናቱ ደግሞ ቶና ይባላል። ይህ ቅዱስን? ነቢ ሀገሩ ቴስቢያ ዘገላአድ በሚባል ቦታ ላይ ነው የተወለደው። ምን አልኳችሁ? ሀገሩ ቴስቢያ ዘገላአድ የሚባል ቦታ ነው የተወለደው። ኤልያስ ማለት ትርጉሙ ምን ማለት ነው ከተባለ እፀ ዘይት ማለት ነው ብለው አባቶቻችን ይነግሩናል ያስተምሩናል። ማን ኤልያስ ማለት ምን ማለት ነው? እፀ ዘይት ነው ብለው አባቶቻችን ይመክሩናል፣ ይነግሩናል፣ ትርጉሙን ያሳውቁናል። እንግዲህ ኤልያስ ነቢዩ ኤልያስ ቁጥሩ ከቀደምት ነቢያት ነው። እንግዲህ ነቢይ ነው። ማን ኤልያስ ነው ማለት ነው። እንግዲህ ከቀደምት ነቢያት ውስጥ አንዱ ማን ነው? ነብዩ ኤልያስ ነው። ነብዩ ኤልያስ በዛሬው ዕለት የተወለደበት ዕለት ነው። የትምህርታችን ረስ ምንድን ነው? እንደ እግዚአብሔርም ቃል ምን አለ? አደረገ። እንግዲህ እና ያለን ይህን አይለ ቃል ለምን መናገር ፈለገ የሚለውን ለምን ተገበረ የሚለውን እንመለከታለን። ኤልያስ በነበረበት ጊዜ ንጉሡ አክአብ ንግሥቲቱ ደግሞ ኤልዛቤል ይባላሉ። ንጉሡ ማን ንጉሡ አክአብ ይባላል። ንግሥቲቱ ደግሞ ኤልዛቤል ትባላለች። ከነሱ አጠገብ ናቡት የሚባል አንድ ደሃ ሰው አለ። ከእነሱ መኖሪያ አጠገብ መሬት ያለው ናቡት የሚባል አንድ ሰው አለ። ይህም አክአብ ይገባና ናቡቴን ቦታህን ስጠኝ፣ እኔ በእሱ ምትክ ሌላ ሁለት ሶስት እጥፍ ከዛም በላይ ቦታ ልስጠህ ይሏል። ናቡቴም እንዲህ ይሏል፣ እኔ አለ የአባቶችን ርዕስ አልሰጥህም አለ። እኔ የማንን ርስ የማንን ርስ የአባቶችን ርዕስ ምን አልልህም አልሰጥህም አለ። እንግዲህ እዚህ ጋር ማየት ያለብን ነገር እኔና እናንተም የአባቶቻችንን ርዕስ ሃይማኖታችንን ለሌላ መስጠት የለብንም ለትዳር ብለን ለጓደኝነት ብለን ለኢኮኖሚ ብለን ለሆነ ለስጋዊ ጥቅም ነገር ብለን የማይገኘውን ውድውን እንቁን ሃይማኖታችን ኦርቶዶክስ ሃይማኖትን በተራ በሚያልፍ ነገር መለወጥ የለብንም። እንደምታዩት ነው። አሁን ሶሻል ሚዲያ ላይ አፈቀርኩ፣ አፈቀርኩሽ ተብሎ ሃይማኖት ይቀየራል። ለልጁ እናት፣ ለልጅቷ እናት ተብሎ ሃይማኖት ይቀየራል። አይቀየርም። የአባቶቻችን ርስት መቀየር የለብንም መለወጥ የለብንም። ናቡቴ እምቢ አለ። በዚህ ጊዜ አክአብ ተናዶ እቤቱ ገባ። እቤቱ ገብቶም አቆረፈ። እራትም አልበላም አለ። ሚሱ ኤልዛቤል ያው እህቶች ብላት እህቶች ጠቢባን ናቸው። እና ለምንድን ነው ያቆረፍከው ትሏለች። ካጠገባችን ያለውን ጎረቤታችንን ናቡቴን ቦታህን ስጠን እኔ ደግሞ በሱ ምትክ ሌላ አጥፍ ቦታ ልስጥ ስለው እምቢ አለ አለች። እምቢ አለ ትሏለች በዚህ ጊዜ ኤልዛቤል ምን ትላለች? ምን ችግር አለ ብላ ሁለት ሐሰተኞችን ትልክበትና ናቡቴ ባላጠፋው ነገር ባላደረገው፣ ባልሆነበት ቦታ ላይ ሆኗል ብላ እንዲገደል አደረገች። በዚህ ጊዜ ነው ዛሬ የምናየው ነቢዩ ኤልያስ ዛሬ የተወለደው ነቢዩ ኤልያስ ሳይፈር ሳይፈራ ሳይደነግጥ ሄደ። ንጉሱን ሊገሰሰው አካባብን ኤልዛቤልን ሊገሥጻቸው ሄደ። ለምን የንጹሕ ሰው ደም ታፈሳላችሁ? የእናንተም ደም እንዲሁ ይፈሳል ብሎ ነገራቸው። አዎ ዛሬ የንጹሐን ምእመናን ስንት ደም እየፈሰሰ ነው። ኤልያስ አልፈራም። ንጉሱን ለመገሰጽ አልደነገጠም። ምክንያቱም እሱ ከእግዚአብሔር ጋር ነበረ የሚያደርገው እንደ እግዚአብሔር ቃል ነው እግዚአብሔር የነገረውን ነው የሚያደርገው ማን ነቢዩ ኤልያስ ምን አላቸው ገሰጻቸው ሌላው ጊዜ ደግሞ እነዚህ አካባቢና እግዚአብሔር እንዲሁም ሌሎቹም ጣዖት ያመልካሉ ምን ይላሉ ጣዖት ያመልካሉ ኤልያስ በጣም ተናደደ ስለ እግዚአብሔር ክብር ብሎ ስለ እግዚአብሔር ቀና በዚህ ጊዜ አባቶቻችን እንደሚነግሩን የእግዚአብሔር ክብር እንዲገለጥ ሶስት አመት ከስድስት ወር ሰማይን ዘጋ ዝናብ እንዳይዘንብ እነሱም ጣዖታቸው እውነተኛ አምላክ እንደሆነ እንዳልሆነ እንዲለዩ የእግዚአብሔርን ክብር እንዲገለጥ ወደ እግዚአብሔር ጸልዮ ሶስት አመት ከስድስት ወር ዝናብ እንዳይዘንብ አደረገ ማን ነብዩ ኤልያስ ይህንንም አንደኛ ነገስት ምዕራፍ 17 ቁጥር 17 ላይ ማንበብ እንችላለን። እንግዲህ ነቢዩን ኤልያስ በዮርዳኖስ ማዶ እየተመላለሰ እውነተኛውን ነገር ያደርግ ነበረ። ቁራዎችም የሚበላውን ያመጡለት ነበር። እነዚህ አካባቢና የእግዚአብሔር ሲያሳድዱት፣ አያችሁ ሰዎች እኛ ሊያሳድዱን ይችላሉ። እግዚአብሔር ግን በምክንያት እኛ ባላሰብነው መንገድ ይመግበናል። አካባቢና የእግዚአብሔርን ሽሽት ዮርዳኖስን አልፎ ቢሄድም ቁራዎች ግን ምግቡን ያመጡለትና ይመገብ ነበር። አያችሁ እግዚአብሔር ምን ያህል ቸር እንደሆነ፣ ለፍጥረቱ ምን ያህል ሩሩህ እንደሆነ፣ እግዚአብሔር ምን ያህል አዛኝ እንደሆነ ፍጥረቱን አይተው። እኛ ግን እግዚአብሔርን እንተዋለን። ልክ እንደ አካብና ኤልዛቤል በነበሩ ሰዎች እንደነበሩ ሰዎች የማን ክብር የእግዚአብሔር ክብር እንዲገለጥ እውነትን ስለተናገረ ተሰደደ። እግዚአብሔር ግን አልተውም። ዛሬም ለተሰደዱ ወገኖቻችን እግዚአብሔር አምላክ ሰላምን ይስጥልን፣ ባሉበት ጤናን ያድልልን። አዎ ሰው ወዶ አይሰደድም፣ በአንድም በሌላ ምክንያት ይሰደዳል። ግን እግዚአብሔር አምላክ ባሉበት መልካም ያደርግልን፣ ባሉበት ቃሉን እንዲሰሙ፣ ባሉበት እግዚአብሔር እንዲያከብሩ፣ ባሉበት እንደ ናቡቴ ማዕተባችንን አንበጥስም ክርስትናችንን አንለውጥም፣ እንዲሉ እግዚአብሔር አምላክ ጽናቱን ያድልልን። እንግዲህ በዚህ ጊዜ ነቢዩ ኤልያስ ቁራዎች እያመጡለት ምግቡን ይመገብ ነበር። በአንደኛ ነገሥት ምዕራፍ 17 ሙሉውን እናበረው፣ ቁጥር ስድስት ላይ ግን ይህንን ታሪክ እናገኘዋለን። ሌላው እግዚአብሔር ተነሳና በሲዶና አጠገብ ባለችው ወደ ሰራፕታ አገር ሂድ አለ። ወደ ሰራፕታ ሂድ አለ። እንግዲህ ይህቺ መመለቲት ምንም የላትም። አባቶቻችን በውዳሴ ማርያም ትርጓሜ ላይ ሲነግሩን ምንም የሌላት መስኪን ሴት ናት። ሄዶ ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ አለችው። ኤልያስ እንደሆነ አታውቀውም። ምን ማለት ነው? ዝናብኑ ለጉሟል። ሰማይ እንዲዘጋ የእግዚአብሔር ክብር እንዲገለጥ እነዚም አምልኮ ጣዖታቸውን እንዲተው ዘግቶ ነበር እና ውሃ ጠጭኝ ቢላት በኤልያስ ጊዜ ውሃ ውሃ እኮ የለም አለችው። እሽ፣ ያም አይሆን ጥቂት የሚበላ ነገር ስጪኝ አላት። እሷም እውነቱን ተናገረች። ምን ተናገረች? እውነቱን ሃን ተናገረች። ከቤቴ ጥቂት ዱቄት አለች፣ ያቺን እንቻይ አለች። ደግሞ መስሎ አይደለም። ከኛ በላይ እግዚአብሔር ነው፣ ታዋቂ መሆን ያለብን ታዋቂ መስሎ ነው፣ ታዋቂ መስሎ ነው። እኛ ሳይሆን መመስገን ያለብን እግዚአብሔር ነው መመስገን ያለበት። እኛ እንድንመሰገን እኛ ሁሉ ነገር እንዲሆንልን ሳይሆን መሆን ያለበት መሆን ያለበት እግዚአብሔር እንዲከበር፣ በእኛ ህይወት እግዚአብሔር፣ በእኛ አገልግሎት እግዚአብሔር እንዲከበር፣ በእኛ ትምህርት እግዚአብሔር እንዲከበር በእኛ እውቀት እግዚአብሔር እንዲከብር በእኛ ስራ እግዚአብሔር እንዲከብር። ሲጀምር ከእግዚአብሔር ያላገኘ ነው ምንም ነው። ነቢዩ ኤልያስ መስዋዕቱን አቀረበ። በአስራ ሁለቱ ሐዋርያት ምሳሌ አስራ ሁለት ጉድጓዳ ተቆፈረና መስዋዕቱን አቀረበ። እግዚአብሔርን ጸሎቱን ሰማ። ለምን? እንደ እግዚአብሔር ቃል ስላደረገ። ለምን? ስለ እግዚአብሔር እውነት ስለቆመ። ለምን? ለተገፋው ሰው ለናቦቴ ብሎ እውነትን ነገስታቱን ሳይፈራ ስለገሰጸ እግዚአብሔርን ሰሙ። ስለ እንደ እግዚአብሔር ቃል ስላደረገ ኋላም እግዚአብሔር አምላክ ጸሎቱን ሰማው፣ መስዋዕቱን ተቀበለው። በዚህ ጊዜ ነቢያት አሰት ካህናተ ጣዖት ሮጠው እናበልጣለን ቢሉ ያዛቸው። እነዚህ ሰዎች አካባቢ በዚህ ጊዜ እኔ ስሄድ ካየኸኝ ይሆናል ካላየኸኝ ደግሞ አይሆንም ይለዋል። ያየዋል። ሁለተኛ ነገሥት ምዕራፍ ሁለት ቁጥር 14 ላይ በደንብ ማየት ማንበብ እንችላለን ማለት ነው። ነቢዩ ኤልያስ ምን አደረገ የሚለውን ባጭሩ እንመልከትና እንጨርስ። አንደኛው ለአርባ ሁለት ወራት ዝናብ እንዳይዘንብ አድርጓል። ለሶስት ዓመት ከስድስት ወር አያችሁ፣ ሰው ከእግዚአብሔር ጋር ሆነ እንደ እግዚአብሔር ቃል ካደረገ በሰው ሰውኛ አይቻልም የሚባለው ነገር ይቻላል። ሌላው በቁራዎች ተመግበዋል። አንደኛ ነገሥት ምዕራፍ 17 ቁጥር 17። ሰው እንኳን ምንም ባይመግበን ሰው ቢጥለን እግዚአብሔር ያነሳል። ሌላው የመበለቲቱን ቤት በበረከት ሞልቷል። አንደኛ ነገሥት ምዕራፍ 17 ቁጥር 4 ላይ ሌላው ከሰማይ እሳት አውርዷል። አንደኛ ነገሥት ምዕራፍ 18 ቁጥር 30 ላይ በደንብ እናምበው። እንግዲህ ስለ እውነት በነገስታቱ ፊት መመስከር ይገባናል። ሌላው ለተጠራንበት ዓላማ መቆም አለን። አዎ ለተጠራንበት ዓላማ ለክርስትናችን መቆም አለን። ሌላው ስለ እግዚአብሔር ክብር መቀናት አለብን። ሰዎች ምንም ሳያጠፉ በደንኛ ተብለው ሲገፉ ልንናገርላቸው ልንቆምላቸው ይገባ። እንደ እግዚአብሔር ቃል ነብዩ ኤልያስ ስለ እግዚአብሔር በመቅናቱ ስለ ናቡቴ በግፍ መሞት ስለ ተናገረ ነቢያተ ሐሰት፣ ካህናተ ጣዖት ተነሱበት። ንጉሱና ንግስቲቱ ሊያስገድሉት ፈለጉ። እግዚአብሔር ግን በራሱ ጊዜ ሁሉንም ውብ አድርጎ ሰራ። እንደ እግዚአብሔርም ቃል አደረገ። እኔና እናንተም በትምህርታችን በስራችን፣ በሕይወታችን፣ በኑሯችን እንደ እግዚአብሔር ቃል ልናደርግ ያስፈልጋል። ሕጉን ልንጠብቅ ያስፈልጋል። እንደ ቃሉ እንድንኖር እግዚአብሔር አምላክ መልካም ፍቃዱ ይሆንልን። ያስተማረን የመከረን፣ የአባቶቻችን የእኛም አምላክ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሃት ለእግዚአብሔር ቃሉ